እንደምታውቁ ባለፈው እህታችን በሳዑዲ አረቢያ በማዳሟ ማዳሟ አንዴ ሞታለች፣ አንዴ ደግሞ ጠፍታለች እያለች ስታሰቃየን ስታስቸግርን ነበረ። እኔም የናን የምስራች ደግሞ ኤታችን ከብዙ መከራና ስቃይ በኋላ መልካም መረጃ። እቺ በምስሉ ላይ የምትመለከቷት እህታችን ማዳሟ ገድላታለች ብለን ቪዲዮ ሰርተን ነበረ። ማዳሟ ደግሞ ሞታለች፣ የት እንዳለች አላቅም እንዳጠይቁኝ ብላ ስልክ ዘግታ ነበረ። አሰላሙ አሊኩም ረመቱላ ወበረካቱ። ድና እየተከበራችሁ ወዴ ሳሊሀ ቤተሰቦች እንዴት ናችሁ? እንደምንቆያችሁ ከኔጋ ሁል ሰላም ምኑ አልሐምዱሊላ ዛሬ አስደሳች የሆነ መረጃ ነው ወደ እናንተ የመጣሁት። እችን ልጅ በምስሉ ላይ ሰሞኑን ቪዲዮዋ ወይም ደግሞ ፎቶዋ ሲዘዋወር ተመልክታችኋል ብዬ አስባለሁ። ያንንም ደግሞ መዳሟ ገላታለች፣ እባካችሁ ፍትህ ለእህታችን፣ ፍትህ እንድታገኝ አድርጉልን የሚል ጥሪ ነበር ስናደርግ የነበረው። ምክንያቱም መዳሟ ስትበድላት፣ ስታሰቃያት፣ እንዲሁም ልትገላት ሁላ ማስፈራሪያ ዛቻ ስታደርስባት ጠፋት እንደነበረ ልጅቷ ተናግራ ነበረ። በመሀል ደግሞ ጠፋች። አባትም እናትም የላትም አንዲት እህት ናት ያለቻት፣ እሷም ደግሞ ጆርዳን የምትኖረው እባካችሁ የዚችን እህት ነፍስ ፍትህ እንድታገኝ አድርጉ መዳሟ ገላታለች። ምክንያቱም ሴትዮዋ አንዴ ሞታለች፣ አንዴ የት እንዳለች አላውቅም፣ አንዴ ጠፍታለች ብላ ስዘባርቅ ስለነበረ መጀመሪያ ደግሞ ማስፈራሪያ ዛቻ ስለምታደርግባት ስለነበረ በአጠቃላይ ገላታለች የሚለውን መደምደሚያ ተደ አደርጎ ነበር እና ለዛ ነው ልጅቷን ገላታለች ፍትህ እንድታገኝ አድርጉልን ስንል የነበረው። ዙም አልሐምዱላህ ልጅቷ ደግሞ አልሞትኩም አለው በህይወት ብላ አሁን ላይ መታለች። እንግዲህ ስታስፈላልጋት አስፈላ የነበረችም ልጅ ደግሞ ያው ቤተሰብ ስለሌላት ጆርዳን የምትገኛ እህቷም ደግሞ ከማልቀስ ውጪ መናገር ሁሉ አልቻለችም ነበረ። ምክንያቱም ብቸኛ ያለቻት እሷ ብቻ ስለሆነ ቪዲዮ ወታ ለመስራት ራሱ አልተመቻትም ነበረ። መግቢያ ላይ የሰማችዋት እህታችን ነበር እሷ። አባካችሁ የእህታችንን ነፍስ የገደላትን ሰው ፍትህ እንድታገኝ በሰውዲ የፍትህ ሀገር ነው እና አባካችሁ ፍትህ እንድታገኝ አድርጉልኝ ብላ ስታለቅስ ነበረ ቪዲዮ የሰራችው። አሁን ደግሞ የምስጋና ቪዲዮ እና ልጅቷ በምን አይነት ሁኔታ እንዳለች ሙሉ መረጃ ሰብስባ ልጅቷ አለው እንዳለቻትም ያን ያን ሁሉንም ነገር ሰብስባ ልጅቷ በህይወት እንዳለች ልታበስረን መታለች። እስኪ ቪዲዮውን ተከታትለን እንመለስ። ሰላም ወንድሞችና እህቶች፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደምታውቁ ባለፈው እህታችን በሳዑዲ አረቢያ በመዳሟ መዳሟ አንዴ ሞታለች አንዴ ደግሞ ጠፍታለች እያለች ስታሰቃየን ስታስቸግርን ነበረ። እኔም የእናንተን እርዳታ ለመጠየቅ እናንቴ ፊት መጥቼ ነበረ። እናንተም አላሳፈራችሁኝም። ፍቅራችሁን እና መልካምነታችሁን አሳይታችሁኛል። በጣም በጣም ነው ያገዛችሁኝ። ፈጣሪ በሰላም እንደወጣችሁ በሰላም ያስገባችሁ ተባረኩ። እኔ ምን እንደሚላችሁ ራሱ አላቅም፣ አማርኛ ብዙም ስለማልችል አመሰግናለሁ። ዛሬ እናንተ ፊት የመጣሁት ለሁለት ነገር ነው። አንዱ እናንተን ለምስጋና ነው። ሁለተኛ ደግሞ ደስታ ላበስራችሁ ነው የመጣሁት። ከምስጋና ሲጀምር እግዚአብሔር እናንተን ደጋጊያኒና መልካም ሰዎችን የሰጠኝ አምላክ የተመሰገነና የተከበረ ይሁንልን። ሁለተኛ ደግሞ እናንተ ፍቅራችሁን፣ መልካምነታችሁን ስላሳያችሁኝ በጣም ነው እጅግ አርጌ ሼር ኮፕሊንግ ሪፖስት ዲዩቲ እያረጋችሁ ብዙ ሰው ጋር እንድደርስልኝ ስላገዛችሁኝ እናንተም ማመስገን እፈልጋለሁ። የምስራች ደግሞ እህታችን ከብዙ መከራና ስቃይ በኋላ ተገንታለች። አሁን ጥሩ ሁኔታና ሰላም ያለበት ቦታ ነው ያለችው። ይሄን ልነግራችሁ ነው የመጣሁት። በጣም ነው የማመሰግናችሁ ፈጣሪ ለመልካም ስራችሁ ውለታችሁን ይክ ይክፈል ይላችኋለሁ። አመሰግናለሁ። ደህና ሁኑ። ዜና ውዶች፣ እንደሰማችሁት ነው ሱማ አልሐምዲላ፣ ልጅቷ በህይወት ተገኝታለች። ላስጨነቅናችሁ ናችሁ፣ ቪዲዮ ሼር አድርጉልን ለብዙ ሰው እንዲደርስ አድርጉ፣ ለኤምባሲ እንዲደርስ አድርጉ። ልጅቷ ያው በሰዓቱ ሞታለች ብለን ስላሰብን ፍትህ እንዲገኝ አድርጉልን ስንል ለነበራችሁ ለያን ቪዲዮ ሼር ስላደረጋችሁ በሙሉ ይህ ቪዲዮ ይድረሳችሁ። አልሐምዲላ ልጅቷ በህይወት አለች እንዳለች እንዲሁም ደግሞ አሁን ከዛ ቃ ከዛ ጭንቅ ሴትያ ስደበድቧት ስታስቸግራት ስታስፈራራት ከነበረው ሁሉ ጭንቅ ወጥታ አሁን በጥሩ ሁኔታ ላይ እንዳለች ተናግራለች ሰምታችኋል አልሐምዲላ ሱም አልሐምዲላ እና ልጅቷን እንድትገኝ ላደረጋችሁ ያው ቪዲዮ ሼር እናንተ ብታደርጉት ነው ለልጅቷ ቪዲዮ የደረሳት ና እንድትደውል ወይም ደግሞ ያለችበትን ሁኔታ ያለችበትን ሁኔታ እንድትናገር ያደረጋችሁት እናንተ ቪዲዮ ሼር በማድረጋችሁት ነው ምክንያቱም እህቷ ተስፋ ቆርጣ ነበር። በቃ በአጠቃላይ በዛ ሰዓት ላይ ገልሻለው እህትሽን እንደ መጨረሻ ጊዜ አውሪያት ስላለቻት እህቷ ጋር ደውላ፣ ጆርዳን ያለችው እህቷ ጋር ደውላ ከዚህ በኋላ እኔ አልደውልልሽም አታገኘኝም ብላት ነበር ማለት ነው። ስለዚህ ሞታለች ብላ ነበረ ስታለቅስ የነበረችው። በቃ ገላታለች ብላ ነበር ተስፋ የቆረጠችው። ግን ደግሞ አላህ ስብሃነ ወተዓላ ቀኑ ያልደረሰች ነብስ አትወጣም።

ችሎታ ጥበብ ከሴትዮዋ አምልጣ አሁን እንዳለችው በጥሩ ሁኔታ ላይ ትገኛለች። እና ይህንን ደግሞ ልጅቷ ያለችበት እንዲደርስ ስለ ልጅቷ ሼር ስታደርጉ፣ ለብዙ ሰው ሼር ስታደርጉ እንዲደርስ ስላደረጋችሁ በሙሉ አላህ ስብሃነ ወተዓላ ካይረ ጀዛ ይክፈላችሁ። እኛ ስደት ላይ የምንሰቃይ ወይም ችግር የሚደርስብን ሰዎች እርስ በራሳችን ስንተጋገዝ ነው። ዋናው እገዛ ደግሞ ምንድነው ነው እንደዚህ አይነት ቪዲዮዎች በሚወጡ ሰዓት ለተጨነቁ ነብሶች ከፈጣሪ በታች ለመድረስ እናንተ ናችሁ ሰበቡ። ምክንያቱም የሆነች ነገር ባየን ቁጥር እኛ ቪዲዮ ሼር ስናደርገው እናንተም ደግሞ ስትተባበሩ ሼር ስታደርጉት፣ ላይክ ስታደርጉት ለብዙ ሰው ተደራሽነት እንዲሆን ይደረጋል ማለት ነው። በዛ ሰዓት ደግሞ እንደዚህ የጠፉ ሰዎችም ቪዲዮ እንዲያገኙት ይችላሉ። እንዲሁም ደግሞ ጭንቅ ላይ ያሉ ለኤምባሲ መድረስ ይችላል ማለት ነው። ኤምባሲም ጉዳዩን ሊከታተለው ስለሚችል ለነሱም ይደርሳል ማለት ነው። እና ሼር ማድረግ እኛም ደግሞ ቪዲዮ መስራታችን ትልቅ ጥቅም እንዳለው ነው የተረዳሁት። አብዛኛው ጊዜ እኔ ታውቃላችሁ፣ በስደተኞች ዙሪያ ነው ምሰራው። ምክንያቱም ስደተኞች ስለሚመለከተኝ፣ ስደት ላይ ሁኜ የስደትን ስቃይ የስደትን መከራ ስለማቀው ለስደተኛው እህቶቼ እንዲሆን ብዬ እሰራለው ማለት ነው። እናንተ ደግሞ እኛ የሰራነውን ነገር ሼር በማድረጋችሁ ሀቂቀትን ልትመሰገኑ ይገባል። እጅግ በጣም እናመሰግናለን። እህታችን ደግሞ በሰላም በጤና ከሙሉ አካሏ ሰላም እንደሆነች ሰምታችኋል። በጣም ደስ ብሎኛል። ይህንን ላደረጋችሁ ደግሞ በድጋሚ እጅግ እጅግ እጅግ በጣም አድርጌ አመሰግናችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ምን ምንጊዜም ቪዲዮችን ስንሰራ ሼር የምታደርጉ ላይ ከምታደርጉ በሙሉ አላህ ስብሀኖታ ሰራ ካይረ ጀዛ ይክፈላችሁ። ትንሽም ነገር ቢሆን ስንሰራ አጅር አላት ምክንያቱም የተጨነቀችን ነፍስ ለማዳን ስለሆነ ማለት ነው። አላህ ስብሓን ወተላ ካይረ ነገር ከሚሰሩት ትንሽም ነገር ሰደቃናት ና አላህ ስብሓን ወተላ ደጋግ ነገር ከሚሰሩ ሰዎች አላህ ያደርገን እና ውዶቼ፣ መልካም መረጃ ያልኳችሁ ይሄ ነው። ለተጨነቃችሁ በሙሉ እንኳን ደስ አላችሁ ማለት ወዳለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ።